እንግዲህ ድራማው በጣም ደስ የሚል ድራማ ነው። እውነት ለመናገር እስከ ዛሬ ድረስ ቆጨኝ ከምር ነው የምላችሁ። ምክንያቱም ብዙም ጊዜ አልከታተለውም ነበረ ድራማውን ማለት ነው። ግን አሁን ላይ በጣም መሳጭ መሳጭ መሳጭ ድራማ ነው። ደርሽበታሉ ትላላችሁ። ድምጿ በጣም የሚያምር ድምጽ ነው ያላት። ወይ አበደች ይሉኛል እያለች ያው አንጎራጎረች ማለት ነው። የአሪፍ ድራማ ነው ጽናት ድራማ፣ በጣም ደስ የሚል ድራማ ነው። ተከታታይ ወደድኩት ማለት ነው። አንድ ነገር ስንጀምረው ነው ደስ የሚለን። ስናዩ፣ እያየን ስንመጣ ይስበናል በቃ ሁሉ ደግሞ እስከሚለቀቅ ምን ድረስ ነው የምንቸኩለው ማለት ነው። እና በጣም አሪፍ ነው፣ ደስ የሚል ድራማ ነው። በቃ ታልቅሽ እኔ እያለሁልሽ፣ ለምን ታልቅሽ ያለሽ እኔም በእርግፍ ይበል እንደማለት ማለት እንዲ ነው። ከተፋ አርከባ ይቀር ከቶ አደጋ አይቀር እንደዚህ አይነት በልኩ ደስ ይላል። ሽጉጥ በይልኝ እና በጣም አሪፍ ነው፣ ደስ የሚል ድራማ ነው። አያምልጣችሁ። እስከ ዛሬ ድረስ ያልተከታተላችሁ ካላችሁ ገባ እያላችሁ ጽናት ድራማ ተከታተሉ ማለት ነው። እኔ በጣም ስለወደድኩት በቃ ምን ልበላችሁ፣ በጣም ንወደድኩት በጣም ማለት ነው። አደይ ድራማን ደግሞ ደብልተዋል። ቀይ ቦረሸች ነው

እንደሱ እንደሱ ይሻላል። እኔ ለእኔ ማለት ትርፉ ብደት ነው። ኪራይ የመጣው ዝናብ እኮ እየጣለ ነው። ወኛ ወደ ቤት ይወስደኛል። አልቻልኩም የ አልችልም ኪራየው መቶ ወደ ቤት ይወስደኛል። ከኪራ ጋር ወደ ቤት እንሄዳለን አይደለን? ዝናብ እየጣለ ነው አይደለ? ቤታን ታስደኛለህ አንተ?

ሊወስደኝ እየመጣ ነው። ኪራይ እየመጣ ኪራይ ሊወስደኝ እየመጣ ነው። ኪራይ መጣ ነው ኪራይ እየመጣ ኪራይ እኔ ጋር እየመጣ ነው። ቆይ አሁን ዝናብ ነው አይደለ? አይደለ እኔ ጋር እየመጣ ነው። ይወደኛል ኪራይ። በእኔ ጨክልም። ኪራይ በጣም ይወድሻል። በጣም ዝናብ አለ። ዝናቡ በቃ እንግዲህ እንደምታወቅ፣ ዝናቡ እየዘነበባት ነው ምስኪን። እዚህ ጋር መጣች። እንግዲህ የተፈጠረውን ነገር ሙሉ በሙሉ እየተናገረች ነው ያለች። ሄሎ፣ ኔ ፍቅር የት ነህ? እንደዛማ ቢሆን በምን እድሌ። በቃ ነጽናት ጋር እጠብቅሃለሁ፣ ቶሎ ና። ስትመጣ መጣ እነግርሃለሁ፣ ቶሎ ና። በቃ ጊዜ ያልኩህን ነገር ቶሎና ቶሎ ና፣ ቶሎ ና። አስደነገጥሽው መሰለኝ። ቢደነግጥም ከኔ በላይ አይሆንም።